አመራሩ የክልሉን ህዝብ ከግጭትና ደህንነት ስጋት ከማውጣት ባለፈ የህዝቡን የተሻለ ኑሮ ፍላጎት በመረዳት ዓለም ከደረሰበት ደረጃ ጋር ተስተካካይ እንዲሆን አርቆ ማየትና አልሞ መስራት እንደሚጠበቅበት ርዕሰ መስተዳደር አረጋ ከበደ አሳሰቡ። በክልሉ መንግስት የረጅምና መካከለኛ ጊዜ አሻጋሪ እድገትና ዘላቂ ልማት እቅድ ላይ ያተኮረው የክልሉ መንግስት ከፍተኛ አመራሮች ስልጠና ተጀምሯል። እንግዲህ በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ባልደረባ አብዮት ከፋለ እዚህ ስቱዲዮ ነው የሚገኘው ከሱ ጋር ቆይታ የምናደርግ ነው የሚሆነው እንደምን አልካቢ እንደምን አልሽ ሰሊ ደህና ነኝ እስቲ እንግዲህ ቀደም ብዬ እንደተናገርኩት የክልሉ ከፍተኛ አመራሮች ስልጠና ተጀምሯል እስቲ በስልጠናው ምን ምን ጉዳዮች ተነሱ ያሉን መረጃዎች አቀራ መልካም እንግዲህ ስልጠናው የሚያተኩረው በአማራ የአማራ ክልል መንግስት የተለያዩ የመንግስት የስራ ኃላፊዎችን ባለሙያዎችን እና ምሁራን ባሳተፈ መልኩ የ25 አመት የልማት ፍኖተ ካርታ እቅድ አውጥቷል በዛ እቅድ ዙሪያ እንግዲህ የተለያዩ አካላት ስልጠና ሲወስዱ ግንዛቤ ፈጠራ ሲሰራ ቆይቷል። 2018 ነው የሚጀምረው፣ ከቀጣይ ወር በጀት ማለት ነው። ሐምሌ ላይ ያ 2018 በጀት ዓመት ይጀምራል። ከዛ ጀምሮ ተግባራዊ የሚደረግ እቅድ ነው። እንግዲህ ይሄ ረጅም ጊዜ እቅድ ነው። ከዛ እቅድ ደግሞ የተቀዱ የአጭርና መካከለኛ ጊዜ እቅዶች አሉ። በእነዚህ እቅዶች ላይ ግንዛቤ ለመፍጠር ያለመነው የመድረክ ከፍተኛ የመንግስት የስራ ኃላፊዎች ናቸው በስፋት የሚሳተፉበት ማለት ነው። ከፍተኛ የመንግስት የስራ ኃላፊዎች በዚህ እቅድ ላይ ያላቸው እውቀትና ግንዛቤ ላይ ተመስርተው በተለይም የክልሉ ሕዝብ ፍላጎት አለ። የክልሉ ሕዝብ ፍላጎት አሁን ካለው ነባራዊ ሁኔታ ከሰላምና ደህንነት ስጋቱ ባለፈ ከግጭቱ ባለፈ እንዲሁም ከደህንነቱም ባለፈ አለም በደረሰበት ደረጃ ልክ መኖር ይፈልጋል። በዛ ልክ የቅንጦት ህይወትን መምራት ይፈልጋል። አለም አሁን ያለበትን ሁኔታ እናውቃለን። በዛ ልክ አስበን የረጅም ጊዜ እቅዱን ተግባራዊ እንድናደርግ አመራሩም በዛ ልክ አርቆ ማየት እንዳለበትና በእነዚህ በሚመሯቸው ተቋማት እንዲሁም ህብረተሰቡን በማንቃት በኩልም የራሳቸውን የሆነ ሚና መወጣት አለባቸው የሚል ሀሳብ ነው የተነሳው። ስለዚህ ይህን እቅድ በእቅዱ ዙሪያ ከመወያየት በእቅዱ ዙሪያ ከመነጋገር ባለፈ በተግባር ተጨባጭ አመራሩ አቋም ይዞ የሚወጣበትና ግንዛቤውን የሚጨብጥበት ለዚህ ተግባር ለዚህ እቅድ ተፈጻሚነት ብቁ ነኝ ወይ ብሎ እንዲያስብና በዛ ልክ እንዲሰራ ለማድረግ የታለመ ጥልቅ የስልጠና መድረክ ነው ማለት ነው። ለተከታታይ ሰባት ቀናት ይሰጣል። በሚመሯቸው ተቋማት ውስጥ ያሉ ሰራተኞች የመንግስት ሰራተኞችን፣ ህብረተሰቡን በማንቃትና ግንዛቤ በመፍጠርም በቀጣይ የአማራ ህዝብ የት መድረስ ይጠበቅበታል በሚለው ላይ አተኩሮ መስራት እንዳለባቸውና እነዚህ ቅዶች ደግሞ ከፌዴራል መንግስት ቅዶች፣ ከሀገር ቅዶች፣ ከነባራዊ ሁኔታው አጠቃላይ ዓለም አቀፋዊ ሁኔታውን ባገናዘበ መልኩ አቅምን በለየ መልኩ የታቀዱ ስለሆኑ እነሱን መተግበር ያስፈልጋል የሚለው ነው። እንግዲህ በአማራ ክልል አሁን ከተፈጥሮ ሀብት አቅም አንጻር ከአምራች ኢንዱስትሪዎች ከቴክኖሎጂ ከህብረተሰብ ስብጥርና ከማህበረሰብ ሴት አንጻር የታዩ እቅዶች ናቸውና እነዚህ እቅዶች እውን ሆነው ተግባራዊ ከተደረጉ የአማራ ህዝብ በታለመው ልክ ወደ ከፍታው የሚሄድበት እና እንዲሄድ የሚያደርጉ እቅዶች ስለሆኑ እነዚህን መተግበርና በነቃ ሁኔታ መሳተፍ እንደሚያስፈልግ አመራሩ ለዚህ ደግሞ ከምንጊዜውም በላይ ቁርጠኛ መሆንና አርቆ ሀሳቢ አልቆ ደግሞ ፈጻሚ መሆን እንዳለበት ነው በዚህ መድረክ የተነሳው። በዚህ መድረክ ላይ እንግዲህ ርዕሰ መስተዳድር አረጋ ከበደ የመክፈቻ ንግግር አድርጓል። በንግግራቸውም እነዚህ ቀደም ሲል ያነሳቸውን ሀሳቦችና ከምንም በላይ ደግሞ አመራሩ በቁርጠኝነት መስራት እንዳለበት የአማራ ህዝብ አሁን ካለበት የደህንነት ስጋት ወጡ ወደ ልማት ገብቶ ከልማትም ወደ ላቀው ወደ ተሻለ ከፍታ እንዲሸጋገር ማድረግ ላይ ያለባችሁ ስሩ የሚል ማሳሰቢያ ሰጠዋል። እንግዲህ ቅዱን በተመለከተም የፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩም በመክፈቻው ላይ የእቅዱን ዓላማና የዚህ ተሳታፊ የመድረኩ ተሳታፊ አመራሮችን ምን ግንዛቤ መያዝ እንዳለባቸው ማብራሪያ ሰጥተዋል። አጠቃላይ እንግዲህ በቀጣይ ሰባት ቀናት የሚኖረውን ሁነትን በተመለከተም በተከታታይ አሚኮ ዘገባዎችን የሚያደርስ ይሆናል። አሁን ያሉ መረጃዎች እነዚህ ናቸው። አመሰግናለሁ። አፊ መልካም ቀን።